ሰላም፣ ውድ የቻና ላይ ቤተሰቦች በዓል አዲስ ቪዲዮ ተመልሰናል። እጅግ አስገራሚ መረጃ አብረን የምናይ ይሆናል። እንግዲህ ዛሬ የምንመለክተው ስለ አብርሽ እና ስለ ሩታ ጉዳይ ነው። እጅግ በጣም አሳሳቢ ሁኔታ ውስጥ የገባው ትዳራቸው። እንግዲህ በዛሬው ደግሞ አዲስ የሆነ መረጃ ሂዘን መጥተናል። በጣም አነጋጋሪ የሆነው ጉዳያቸውን አብረን የምናይ ይሆናል። እስከ መጨረሻው ድረስ አብራችሁን ሆኖ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ያልሆናችሁ ደግሞ እንደ ተለመደው ላይክ አድርገን እንጀምራለን። ቪዲዮውን ላይክ ማድረግ እንዳይ ይረሳ። ስለዚህ ወደ ጉዳያችን እንግዲህ ከሰሞኑ ከተፈጠሩ ነገሮች ውስጥ እንግዲህ ስለ አብርሽና ስለ ሩታ ጉዳይ በተለይ እጅግ በጣም አሳሳቢ ሁኔታ ውስጥ ገብቷል። በተለይ ሩታ እንግዲህ በጣም በጣም እንደተጎዳች እና በጣም ችግር ውስጥ እንዳለች ለመረዳት ችለናል። እንግዲህ እነሱም በለቀቁት ቪዲዮ በተለይ የነጻነት ፋይል ወይም ደግሞ የላከችላቸው በተለይ ለሩታ የላከች በጣም እጅግ በጣም አስነዋሪ የሆኑ ነገሮችን አንስቶ በጣም ሲያወሩ ነበረ፣ በጣም ሲጨቃጨቁ ነበረ። በስተመጨረሻም እንግዲህ አብርሽ ስልኩንም ጥሎ መሄድ ችሏል ማለት ነው። ያንን ስልክ ጥሎ መሄዱ ደግሞ በጣም በጣም የባሰ እንድታዝንና ወደ ሌላ ነገር እንድትመለከት እያደረጋት ነው ማለት ነው። እንግዲህ በጣም እንደምታውቁት አብርሽና ሩታ እጅግ በጣም የሚዋደዱ እጅግ በጣም አብሮ ለመሆኑ እንኳን ሰከንድ ያልፈጀባቸው ወደ ትዳር እንኳ ለመግባት ቶሎ የወሰኑት ውሳኔ ነበረ። ከዛሬ አንድ ዓመት በፊት እንግዲህ ትዳር እንደሚይዙ ወይም ደግሞ ወደ ትዳር እንደሚገቡ ሰርጋቸውም ዱባይ ላይ እንደሚያረጉ በጣም በጉጉትም ያንን ቀን እንደሚጠብቁ ሲናገሩ ነበረ። እንግዲህ ያ ሁሉ ነገር አልፎ ተጋብቶ እጅግ በጣም በሚገርም ሁኔታ ተጋብቶ በጣም በአነጋጋሪ ሁኔታ ነው እንግዲህ የተጋቡት፣ እንደምታውቁት። ከዛም አልፎ እንግዲህ ሩታማ ርግዛ ለዚህ ደረጃ ደርሶ ነበሩ። ነጻነት የምትባል ደግሞ እንግዲህ በህይወታቸው ውስጥ ተከስታለች ማለት ነው። ነጻነት ወይም ደግሞ ነጺ ቲዩብ ተብላ የምትጠራ በጣም በጣም እጅግ በጣም አስገራሚ ነገር ይዛ ከመጣች በኋላ እጅግ ትዳራቸው እየተነጋነገ ይገኛል ማለት ነው። እጅግ በጣም የሚያስገርመው በዛሬ መረጃ እንግዲህ በጣም በጣም ያልተጠበቀ ነገር ነው የሰማ ነው። ለመለያየት እንግዲህ ትንሽ ነው የቀራቸው። እጅግ በጣም በጣም በጣም አሳሳቢ ውስጥ ገብተዋል። በተለይ ከነሱ ጋር የነበሩ ሰዎች እነ ዳኒ ወይም ደግሞ እነ ጽጌ፣ ምናምን በዚህ ጉዳይ ላይ ምንም አላሉም። እነሱን ለማግባባት እየሞከረ ያለው ሰው አንድ ሁለት ሰዎች ብቻ ናቸው። እነሱም አቤላ እና ኤፍሬም ናቸው። እንግዲህ ያው እንደምታውቁት አቤል በጣም ቅን ሰው ነው። በጣም ሲሞክር ነበረ እነሱን ያው በንግግር እንዲፈቱ ነገሩን፣ ሁሉም ነገር በንግግር እንዲፈቱ በጣም ሲሞክር ነበረ። ሆኖም ግን እነሱ መስማማት ደረጃ ላይ አልደረሱም። የባሰ እንዳውም በጣም በጣም በየቀኑ በየቪዲዮ እየተጣሉ ነው። በየቪዲዮ እየተከራከሩ በየቪዲዮ ደግሞ አዲስ ጸቦችን እያነሱ ነው። እና በጣም ይሄ ነገር እየጋለ እየጋለ ሄዶ ወደ ትዳራቸው ሊበትን ይችላል የሚልም ሀሳብ በጣም በጣም ብዙ ሰዎች ሲያወሩ ወይም ደግሞ ሲነጋገሩበት የነበረ ጉዳይ ነው። የሩታ ጉዳይም ሲያወሩ እንግዲህ ሩታ ጋራ መረጋጋት ብዙም አይታይም ይላሉ በጣም ብዙ ሰዎች ግን ምንድን ነው እውነቱን ለመናገር ደግሞ ነጻነትም እንግዲህ ለሩታ የላከች መረጃ በጣም የሚያረጋጋ አይነት አይደለም። በጣም የሚያስከፋ ወይም ደግሞ በጣም የሚያነጋግር አይነት ጉዳይ ስለሆነ ነው። ያም ሆኖ እንግዲህ እሷ ተረጋግታ እንኳን ለማውራት ብትሞክርም፣ አብርሽ ደግሞ በጣም በጣም ስሜታዊ በመሆን ሁሉም ነገር ላይ እጅግ ነገሩ እንዲከብድ እያረገ ነው ማለት ነው። እሱ ብቻ አይደለም እንግዲህ አንዳንዴ ደግሞ ሩታም ታበዘዋለች የሚሉ በጣም በጣም ብዙ ሰዎች አሉ። ይሄ ነገር እንግዲህ በጣም እየጋለ እየጋለ ሄዷል ትዳራቸውም ወደ አጠያያቂ ነገር ውስጥ አስገብተዋል ማለት ነው። እንግዲህ ውድ የቻናሌ ቤተሰቦች በጣም አስቸጋሪውን ጊዜ በጣም በጣም ያሳዝናል። በተለይ ትዳራቸው እንደክሙበት እዚህ ደረጃ ያደረሱትን እንደ ቀል በአንድ ሰው ለማጣት እንግዲህ መድረሳቸው እጅግ በጣም በጣም ያሳዝናል። እንግዲህ ምንድን ነው ሌሎቹ ደግሞ በተለይ ዳኒና እነ ፅጌ ደግሞ በዚህ ጉዳይ ላይ ምንም ነገር ማውራትም አልፈለጉም። ምክንያቱም ደግሞ እንግዲህ እንደምታውቁት በጣም በጣም የቅርብ ሰዎች ናቸው፣ በተለይ ጽጌና ዳኒ በተለይ በጣም በጣም የቅርብ ሰዎች ናቸው። በዚህ ጉዳይ ላይ ጣልቃ ገብቶ እንዴት እስካሁን ድረስ አላስታረቁም? እነዚህ ልጆች እንግዲህ በጣም ብዙ ነገር አሳልፈዋል። በተለይ አብርሽና ሩታ በጣም ብዙ ነገሮችን አሳልፈዋል። ብዙ ጊዜ ተጣልቷል፣ ብዙ ጊዜ ተለያይቶ እንደዚህ ቆይተዋል። መጨረሻ ላይ ግን ተስማምቶ ወይም ደግሞ ታርቀው ወደ ትዳር ውስጥ ገብተው ይህንን ሰላማዊ የሆነ ትዳር መስርቶም መኖር ሲጀምሩ እንደዚህ አይነት ፈተና እንግዲህ ሲያጋጥማቸው በጣም የቅርብ ሰዎች የሚባሉት በተለይ እነ ፅጌና እነ ዳኒ እንዴት በዚህ ጉዳይ ላይ ምንም ነገር አላሉም የሚሉ ደግሞ በጣም ብዙ ሰዎች አሉ። ምክንያቱም እንግዲህ አብዛኛው ሰው ደግሞ እነ ዳኒና እነ ፅጌ የራሳቸው ጉዳይ ቢኖራቸውም ግን ምንድን ነው በጣም ብዙ ሰው የሚያወራ ነጻነትና አብርሽ በተለይ ድራማ እየሰሩ ነው፣ ተገናኝቶ እንደዚህ እያደረጉ ነው እንጂ በጭራሽ ይሄ እውነት ሊሆን አይችልም። ከዚህ በፊትም እንግዲህ አብርሽና ነጻነት የተለያዩ ቪዲዮዎችን ሲሰሩ ነበረ፣ አሁንም ይህንን ነገር እያደረጉ ነው ብሎም በጣም ብዙ ሰዎች ያወራሉ። ከዚህም እንግዲህ እነ ዳኒ መሳተፍ አልፈለጉም የሚሉ በጣም ብዙ ሰዎች አሉ። ድራማ መሆኑን ካወቁ በኋላ እነ ዳኒ በተለይ በዚህ ጉዳይ ላይ መሳተፍ እንዳልፈለጉ በደንብ እያወሩ ነው፣ በጣም ብዙ ሰዎች ማለት ነው። እጅግ የሚያስገርመው እንግዲህ የዳኒና የጽጌ ጉዳይ ደግሞ እጅግ ተካሮ ነገሩ ወደ ማብቂያው ደርሷል ማለት ነው። እንግዲህ ያው ይሄ ነገር ማንጋ ነው እውነቱ ያለው የሚለውን ነገር ያው ማንም እስከዛሬ ድረስ እንግዲህ የራሱን እውነት ብቻ ይዞ ነው እየሄደ ያለው እንጂ የራሳቸውን ስሜት ብቻ እያዳመጡ ነው እንጂ እርስ በርስ ለመግባባት እንኳን ጊዜ እየሰጡ አይደለም። ወይም ደግሞ አንዱ አንዱን እየሰማ አይደለም። በተለይ ስለ አብረሽና ስለ ሩታ ጉዳይ ነው ማውራቸው በጣም በጣም በጣም በጣም መረጋጋት አለባቸው ለትዳራቸው ወይም ደግሞ ለልጃቸው በተለይ እጅግ መረጋጋት አለባቸው ብለን ነው የምናስበው። በተለይ ሩታ በጣም መረጋጋት ይኖርባታል። ምክንያቱ ደግሞ ምንም ቢሆን አፕን ያደረገው እንግዲህ ከሷ በፊት ከሆነ ሁሉም ነገር እንደ እንዳለፈ ነገር አድርጋ መውሰድም አለባት ብለን ነው የምናስበው። ለትዳሯ ስትልና ለልጇ ስትል ይህንን ነገር ማለፍ አለባት ብለን ነው የምናስበው። አብረሽም እንግዲህ ያው የልጅ አባት ስለሚሆን ወይም ደግሞ ትዳርም ውስጥም ስላለ እጅግ መረጋጋት ይኖርበታል። የበፊቱ ባህሪ በተለይ ሳያገባ በፊት የነበረ አይነት ባህሪ ማሳየት በዚህ ሰዓት ምንም ተገቢ አይደለም። ለሱ ብቻ ሳይሆን ለቤተሰቦቹም ክብር መጨነቅ አለበት። እጅግ እጅግ በጣም መረጋጋትና ይህንን ጉዳይም ከተቻለ ከካሜራ ጀርባ በጨረሱትና ጨርሶም ይህንም ጉዳይም በጣም የሆነ ነገር ላይ ደርሶ እንኳን ለኦዲንሱ ማሳወቅ የተሻለ ነው እንጂ በየቀኑ አንዳንድ መረጃ ይዞ መጥቶ እዚህ ጋር በጣም በጣም ብዙ ሰዎችንም ማሰልቸት ነው የሚሆነው። እጅግ በጣም ብዙ ሰዎችንም ማሳዘን ነው የሚሆነው። በጣም ብዙ ሰዎች ለነሱ እንደተደሰቱ ሁላ እነሱ ላይ እንዲያዝኑ እያረገ ስለሆነ ያን ነገር በጉዳዩም በጣም አስበውበት እንደምንም መጨረስ አለባቸው ብለን ነው የምናስበው። ስለዚህ ውድ የቻናሌ ቤተሰቦች፣ ለዛሬ የነበረን ቪዲዮ ይሄንን ይመስል ነበረ። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑ።